ዘርግ ብቻለሁ፣ በሰላም ማለት ነው። እና ለአንድ ሰው አልተናገርኩም። አስጥር ሰዓት እየደረሰ ነው ማለት ነው። እና ለአንድ ሰው አልተናገርኩም። ለቤተሰቦችም ከጎንደር ያሉትን አንድ ጓደኛ አለኝ እና ይህን ዕቃ እንድትቀበሉ ብላ ደወለችላቸው። ማለት ነው ይህን ዕቃ እንድትቀበሉ ሸሩ ረን ወይሹቡ አንተ የስነት ወር የኑር ጸዳግ ይኸው መታልንያቱ እንዲሁም ክርስቲያን ወገኖች ሰላም ብያለሆኝ። የጀማ እንዴት ናችሁልኝ? ሰላም ናችሁ ወይ? ያለውላቸሁ አልሐምዱሊላ፣ ሰላም ነኝ። ሮመዳን እንዴሰቸኋል? የሮመዳን ስራ እንዴሰችኋል? እንሻ ላህ ስራ ቢበዛም እኛ ጀግና ነን። በነገራችን ላይ በቃ የሆነ ብረት ጥበብን ማለት ነው። አንበገርም አንሸነፍ፣ በነገራችን ላይ ማለት ነው እና ሐባይቤ እንዴት ይዟችኋል? የሮመዳን ስራ ድካሙ፣ እቃ ማጠቡ፣ ሁሉ ነገር እንዴት ይዟችኋል? አላህ ይገዛችሁ። ወላሂ አላህ ይገዛን ማለት ነው። ብርታቱን ጥንካሬውን እሱ ይስጠን። ምክንያቱም ሌላ ምንም አንል በስደት አለም ላይ የምንኖር እናውቀዋለን፣ ምን ያክል እንደሆነ የረመዳን ስራ የሚያቅ ያቀዋል፣ ይረዳል፣ የሚያቅ ይረዳል። በቃ ብቻ አለ አይደለ። አላህ ከክፉ ነገር ቤተሰቦቻችንን የሚጠብቅልን እኛንም አላህ በሀገራችን እርዝቃችንን ይክፈትልን፣ ስደት በቃ ይበለን፣ ነገሮችን አላህ ያስተካክልልን ማለት ነው። እነሆ ሀባይቤ ዛሬ ወደ የመጣሁት ጉዳይ ስገባ ማለት ነው እንግዲህ ሱማያ ከእናቷ ጋ ተገናኝታለች። ፈገግ ፈገግ ነው በጣም ነው ደስ ያለኝ ወላሂ። ስደት ላይ ብዙ አመት ቆይታችሁ ብዙ አመት ኑራችሁ የናፈቋችሁን ቤተሰቦቻችሁን የናፈቋችሁን ሰው ማየት ማለት አላቀም። ምንኛ ደስታ ምንኛ መታደል ነው ማለት ነው እና በጣም ከባድ ነው ስሜቱ ይህን የምታይ መጣ ማለት ነው ለምን ይችን ቀን የማይናፍቃት ሰው የለም ብዬ ነው የማስበው። ስዴት ላይ ይች ቀን መቼን ትሆን ብሎ የማያስባ ቀን የለም። ሱማያ እያየ እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ፣ እንኳንም በሀገርሽ ከልጆችሽ ጋር በሰላም ለሀገርሽ አበቃሽ። በጣም ደስ ብሎኛል። ከቤተሰቦችሽም ጋር በመገናኘትሽ ደስ ብሎኛል ውዴ አብሽሪ ልኝ የምር ጀግናነሽ፣ ጀግናነሽ ማለት ነው። ነገሮቹ ሊዘባረቁብሽ ይችላሉ፣ ብዙ ነገሮች ሊሆኑ ይችላሉ። ግን አላህ ያለው ነው ሁሉ ነገራችን ሁሉ ነገር የሚሆነው በነገራችን ላይ በትዳራችንም ላይ ስንኖር በስህተት ላይ ማንኛውም ሰው ሲኖር አላህ እስበቃ እዝት ድረስ ነው ካላችሁ ወልደው የሚለያዩ አሉ፣ ሳይወልዱ የሚለያዩ አሉ፣ ብዙም አለ እና አላህ ጥሩ ትዳር ስጠን፣ እስከዛኛው አለም እስከ ጀነት የሚሆን ጥሩ ትዳር ስጠን ነው እና ሁለተኛ ደግሞ የሱም ቤተሰቦች ሄዴሽ ማየትሽ የምረደሽ ብሎኛል። ወላሂ ጀግና፣ በቃ ይሁን ትልቅ ሰውነትሽን በትልቅ ሰው መሆንሽና ያስታወቀው ማት ለምን የሱ እናት ማለት ለአንቺ እናትሽ እንደሆነች መመስከርሽ ማለት ነው፣ እና የሱ እናት ማለት የአንቺ እናት ናት። እናቱ ማለት እናት ና ብለሽ እሱና አንቺን መቀያየማችሁን ትተሽ እሱን ወደ ጎን ብለሽ ልጆቹን ወስደሽ ማሳየቱ ወላ ጀግና ነሽ። ማሻአላ በጣም አዲንቄሽ አለሁ ማለት ነው፣ እና ቤተሰቦቿ ጋር ስትገናኝ ያለው ድባብ ያለው እንትን አላቅም የሆነ ላይ በጣም ነው ደስ የሚለው ማለት ነው እና እስኪ ቪዲዮዋን አይተን እንመለሳለን ማለት ነው። ላይክ አድርጉ ደግሞ ሰብስክራይብ አድርጉ። በዛ ላይ ደግሞ ለምትጠይቁኝ ሱሱ ጣፋሽ ለምትሉኝ በጣም አመሰግናለሁ። ባህር ዳር እና ጎንደር ያሉትን ያዩዋቸው ማለት ነው እና ደግሞ አስራ አንድ አመቴ አዲስ አበባ ያሉትን ማለት ነው አስራ አንድ ብዙ ነገር ነው ያወራቻት ግን አልተቀረጸም ማለት ነው። አሁን እዚህ ጋር ያው ነግራት ነው የገባችው። ሞታለኝ የምወዳት የምንጣላት በቁል ምጫም የምጠራት ሲደብረኝ ስነጻነች ለማባበል የማሰለች ሲቸግረኝ ሳጣክጄ የምትሆነኝ ጥብቅ ወዳጄ እህታልኝ ባረባር ሲለኝ አይኔ ሲርስ ከኔ ቀ በጣም ብዙ ነገር አወርታ ነው። ሁሉም ነገር አልተቀረፈም። ሰላሙን

ክብሬ ሞገሴ ነሽ፣ በውድቀቴ ጊዜ ከጎን የማላታት በዚች ቀፋፊ ዓለም እናቴ ብቻ ናት። ፍቅርን ሲገልጹ ቃላት ብዙ ይላሉ፣ እማ ለአንቺ ሲሆን ሁሉም ይቀላሉ። ወድሻለሁ ብልሽ፣ ባንቺ መውደድ መጠን የኔ ምንም ነው። እኔ ሰነፍ ልጅሽ ኖሮ የምበረታው እናቴ ባንቺ ኖሮ ልኝ አገኘውኝ፣ እናቴን አገኘውኝ፣ ወንድሜን አገኘውኝ፣ አባቴን ግን በህይወት አላገኘውትም። ነፍሱን ይማርልኝ። እንግዲህ እንደምታዩት ከቤተሰብ ሰዎች ጋር ስትገናኝ ያለው ድባብ የመር እንዴት እንዴት እንደመጣላት ነው። የራሱ የሆነ እንትር ነው የመሰለኝ፣ ወረብኪ የሆነ እኮ ደስ ይላል። ማለት ቤተሰብ ጋር እንደዚያ ተገናኝታችሁ ምናምን ቁጭ ብላችሁ ስታወሩ ያሳለፋችሁትን ያለፈውን ምናምን፣ ወላሂ በጣም ደስ ይላል። አላህ የለኛም በቃ በስደት ላላረን ሁሉ በቃ ብሎን ስዴት በቃ ብሎም በሀገራችን የምንሰበስበው ሀገራችንን አላ ሰላም ያደርግልን። እስኪ በዚህ በረመዳን እና በዚህ በረመዳን ሀባይቢ ዱዓ እንደራረግ። በእርግጥ ሶላት እንኳን ደስ እንትር ብለን ለመስገድ በጣም እንትር ነው። በነገራችን ላይ ዱዓ እንደራረግ፣ ሀባይቢ ረመዳን ነው፣ በቃ ጾመኛ ነን። ስራ ይበዛብናል። አዎ ስራ ይበዛብንም አንልም ሶላት እንኳ እንደዚህ ቁመን እንኳ የምንጠራበት ሰዓት አለ። ሶላታችን እንደዚ ቁጭ ብለን ተረጋግተን እንደማንሰግድ አቃለሁ፣ ግን እንሻላ ካለን ነገሮች እንትር ብለን ስራችንን እየሰገ ስራችንን እየሰራን ቁርአናችንን ከፍተን እያዳመጥ አላህ ኸይሩን ነገር እንዲመርጥልን አላህኛንም ከሰው ቤት በቃችሁ እንዲልን ዱዓ እንዳደረግ ሀባይቤ ምር በቃ ምክንያቱም ሀገራችንም ላይ ሰላም የለም። አላህ ሰላሙን ያምጣልን፣ አላህ ሰላሙን ያምጣልን። ቤተሰቦቻችንንም አላህ ከክፉ ነገር ይጠብቅልን። የምር ከባድ ነው ብቻ ነገሮቹ ሁሉ። እስኪ አላህ ኸይሩን ነገር ያምጣልን። በዱዓ እንረሳሳ። በነገራችን ላይ ውደቼ ስዴት ላይ ሆነን የሆነ ሰው ማጣት ማለት ሀገር ስንገባ ከሸኙን ሰዎች አንድ ሰው ሲጎል በጣም ከባድ ነው በጣም ማለት ነው። አሁን እሷ እናቷን አጌታ ደስ ብሏት እያወራች እየተጫዋተች የአሳቋ ደግሞ በሰከንድ ደግሞ ወደ ሀዘን ሲቀየር አስቡት። ከባድ ነው። ሱማያዬ አላህ መጽናናቱን ይስጥሽ፣ ብርታቱን ይስጥሽ፣ ጥንካሬውን ይስጥሽ ውዴ። ምክንያቱም ሁላችንም ወደዛው ነው የሚቀር የለም ግን ስደት ላይ ሆናችሁ ደግሞ ምን ብሎ ይሆን፣ ስለ እኔ ምንስ ፈልጎ ይሆን የምትሉት ብዙ ጥያቄ ጭንቅላታችሁ ላይ ይመጣል። አንድን ሰው ደግሞ ስደት ላይ ሆናችሁ ከስደት ስትመለሱ እንደማጣት ደግሞ የሚከብድ ነገር የለም። ለዘላለም ላታወት የሚከብድ ነገር የለም። ምክንያቱም ለእሱ ብዙ ነገር አስባችሁ መታችሁ ይሆናል። ያንን ነገር ቦታውን ባዶ ስታገኙት ደግሞ በጣም ይከብዳል እና ሱማያ ዱዓ አድርጊለት አባትሽንም አንቺም መጽናናቱን ይስጠሽ። ጥንካሬውን ብርታቱን ይስጥሽ። አባት ማለት ሁሉ ነገር ነው እና ከባድ ነው። እናቷን እዚጋ ወንድሟን ስታገኝ፣ ህዝቧን ስታገኝ ደስ ብሏት፣ በመሀል ደግሞ አባትሽ የለም ስትባል ደግሞ ከባድ ነው እና ማለት የሆነ ሰው ስተጣገቡ ሁለት ተለየው ሰው የሆነ መጽናኒያ ነገር ወይም የሆነ ቃል አለ ወይ? አላቅም። ቃል የለም። ማለት የሆነ የምታጽናኑበት ያንን ሰው የምትነግሩበት የለምና እኔም በቃ ስዴት ላይ ያለ ነው የምንፈራ ይሄን ነገር ነው። ስዴት ላይ ሆነን እኛ ነገ ዛሬ እያል የሆነ ነገር ቢፈጠር እያልን የምንፈራው ለዝ ነው እና አላካክፉ ነገር ቤተሰቦቻችን ጠብቅልን። ያሉትን ደግሞ እድሜያቸውን ረጅም ያድርግልሽ። አብሽሪ፣ በርችልን። አላህ ከአንቺ ጋር ይሁን እና ውዴ በርቺ፣ አንቺም መጽናናቱን ጥንካሬውን ይስጥሽ። ለሱም ያንኛውን ቤት ያስፋለት ማለት ነው። ምክንያቱም ሁሉም ሰው በየተራው ሁሉም ሰው ሀያጅ ነው፣ የሚቀር የለም እና ሁላችንም ወደዛው ነን እና ሁሉም ወደዛው ነው። በተረፈ ውድ ተመልካቾች ሰብስክራይብ አደርጉልኝ፣ ላይክ አደርጉ፣ ኮሜንት ለምሰጡኝ፣ ለምጠይቁ ጠፋሽ እያላችሁ ለምጠይቁ በጣም አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ በዱዓ እንረሳሳው። ሰላም አሌይኩም ወራህመቱላሂ